ከሳምንት በፊት ነው የሲኖትራክ ተሽከርካሪ በሚሊዮኖች ቀንሶ መረጃውን ወደ እናንተ ያደረስኩት። እጅግ በሚገርምና በሚደንቅ ሁኔታ በዛሬው ዕለትም እጅግ በሚባል መልኩ ቀንሷል። ታዲያ በዛሬው ፕሮግራማችን የሲኖ ካሶኒ እንዲሁም ሲኖ ቦቲ አሁናዊ የዋጋ መረጃን ይዤ ከማቅረቤ ባሻገር የሲኖትራክ ተሽከርካሪ ከ700 ሺህ ብር ያላነሰ ቅናሽ አድርጎ በዚህ ቪዲዮ ወደ እናንተ ይዤላችሁ ቅርብ ያለው ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ሰላም ጤና ይስጥልን፣ የተወደዳችሁ እና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? ከቅርብ ጊዜ ወዲህ በሀገራችን ኢትዮጵያ ከጊዜ ወደ ጊዜ፣ ከቀን ወደ ቀን እጅግ በሚባል መልኩ የመኪና ዋጋ እየቀነሰ ይገኛል። በዛሬው ፕሮግራማችን የሲኖካሱኒ እንዲሁም ሲኖቦቲ አሁናዊ ሙሉ የዋጋ ዝርዝሩን ወደ እናንተ ይዘንላችሁ ከመቅረባችን ባሻገር መግቢያ ላይ እንዳያችሁት የሲኖትራክ ተሽከርካሪ ከሳምንታት በፊት በሚሊዮኖች ቀንሶ እንግዲህ መረጃውን አድርሻችሁ እንደነበር ይታወሳል። ሆኖም በዛሬው ዕለት ባየሁት መረጃ ከ700 ሺ ብር ያላነሰ ቅናሽ አድርጎ ይህንን መረጃ እንግዲህ ለእናንተ ለተመልካቾቼ ስለሚጠቅም በዚህ ቪዲዮ አካትቼ ይዤላችሁ ቀርቤ አለሁ። ከናንተ የሚጠበቀው ቪዲዮን ላይክ ላይክ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ክብራን ተመልካቾቼ ብዙዎቻችሁ ይህንን መረጃ በየወሩ ሳደርሳችሁ የጋሪውን ብቻ ዋጋ መረጃ ስራለን እያላችሁ በተደጋጋሚ ስትጠይቁኝ ነበረ። በዛሬው እለት እንግዲህ የሲኖ ካሶኔ ማለትም ተሳቢውን ብቻ ጋሪውን ምን ያክል እየተሸጠ ነው የሚለውን መረጃ አካትቻለሁ። በ12 ሜትሩ እንግዲህ ጋሪውን ብቻ መግዛት ለምትፈልጉ ከ9 ሚሊዮን 200 ሺ ብር ጀምሮ እንደየአካባቢው እንደየቦታው ለሽያጭ ዝግጁ ሆነው ተመልክቻለሁ። እንዲሁም ፓወሩን ብቻ ለምትፈልጉ ወይም ፓወሩን ብቻ ለምትገዙ በ2024 ሞዴልና በ2025 ሞዴል ለገበያ መቅረባቸውን ተመልክቻለሁ። በ2024 ሞዴል ፓወሩ ብቻ በ11 ሚሊዮን 200 ሺ ብር እየተሸጠ ወይም እየተጠራ ይገኛል። እንዲሁም በቲኤክሱ ፓወሩን ብቻ ለመግዛት በአሁን ሰዓት ከ10 ሚሊዮን 700 ሺህ ብር ጀምሮ እየተጠራ እንደሚገኝ መረጃውን ተመልክቻለሁ። እንዲሁም ደግሞ በ2025 ሞዴል አዲስ የገባው ፓወሩን ብቻ ለመግዛት እስከ 11 ሚሊዮን 500 ሺህ ብር እየተጠራና እየተሸጠ እንደሚገኝ ተመልክቻለሁ። በአጠቃላይ ደግሞ ከነ ጋሪው ሙሉ በሙሉ ማለት ነው ከነ ተሳቢው አሁናዊ ዋጋውን ስንመለከት የሲኖ ካሶኒን ሙሉ አጠቃላይ ከነ ጋሪው ማለት ነው ከ17 ሚሊዮን 700 ሺህ ብር ጀምሮ ለገበያ እየተጠራና እየተሸጠ እንደሚገኝ ተመልክቻለሁ። መግቢያ ላይ እንደገለጽኩላችሁ የሲኖ ትራክ ዋጋ ጂብ በሚገርምና በሚደንቅ ሁኔታ ከጊዜ ወደ ጊዜ ከቀን ወደ ቀን እየወረደና እየቀነሰ ይገኛል። እንግዲህ ከሳምንት በፊት ያደረስኳችሁ መረጃ አለ ሲኖትራክ በሚሊዮኖች ቅናሽ አድርጎ እስከ 10 ሚሊዮን 300ና 10 ሚሊዮን 200 ሺህ ብር ድረስ የሚሸጥና የሚጠራበት መሸጫ ቦታን መኖሩን መረጃ ወደ እናንተ አድርቻለሁ። ታዲያ በዛሬው ዕለት እነዚህን ተሽከርካሪ መረጃ ለማቅረብ ስዘዋወር የሲኖ ትራክ መኪና እጅግ በሚገርም ሁኔታ ከ700 ሺ ብር ያለ ያለነሰ ቅናሽ በማድረግ በአሁን ሰዓት ከ9 ሚሊዮን 500 ሺ ብር ጀምሮ እስከ 9 ሚሊዮን 700 ሺብር እየተጠሩና እየተሸጡ መሆናቸውን በዚህ ሰዓት እንግዲህ ያገኘሁት መረጃ ያመለክታል። በተለይ ከቅርብ ጊዜ ወዲህ የመኪና ዋጋ እጅግ በሚገርም ሁኔታ በየቀኑ በሚባል መልኩ እየቀነሰ እየቀነሰ ያለበት ሁኔታ ነው። ይህ እንዴት ሆነ የሚለው እንግዲህ ብዙዎቻችን እየገረመን ይገኛል። እኛ መረጃውን እየተከታተልን እንግዲህ ወደ እናንተ ማድረስና ማስደመጥ ነው። ሌላው እንግዲህ ብዙዎቻችሁ የምታውቁት በጅቡቲ መስመር የሚታወቀው ማለት ነው የሲኖ ቦቲ አሁናዊ ዋጋ መረጃን ስንመለከት 50% በባንክ አማራጭ ያለበት ቦታ አለ። ያ ማለት 9 ሚሊዮን 700 ሺ ብር ከፍላችሁ ቀሪውን በባንክ አማራጭ የምትገዙት የሲኖቦቲ አሁናዊ ዋጋ ማለት ነው በካሽ የምትገዙት ሲኖ ቦቲ ደግሞ በአሁኑ ሰዓት ከቦታ ቦታ ልዩነት ቢኖራቸውም ከ19 ሚሊዮን ብር ጀምሮ መገበያ መቅረባቸውን ተመልክተናል ማለት ነው። እንዲሁም 70 30ም የሚሸጥበት ቦታ አለ። ያ ማለት 70 30 70 ፐርሰንቱን በባንክ እንዲሁም 30 ፐርሰንቱን በካሽ ማለት ነው 30 ፐርሰንቱን በካሽ የምትከፍሉበት ዋጋ ማለት ነው። 4 ሚሊዮን 900 ሺ ብር ከፍላቸው ቀሪውን እየሰራቸው በባንክ አማራጭ የምትከፍሉበትና ወደ ተሽከርካሪ ባለቤት የምታመሩበት ሂደት ነው ማለት ነው። እንግዲህ የባንክ አማራጭ ስታቀርቡ ማቅረብ የሚገባችው ወይንም ማሟላት የሚገባቸው ነገር አለ። የታደሰ ንግድ ፍቃድ፣ ቲን ነምበር፣ ያገባ ያላገባ፣ እነዚህን ማሟላት ግድ ይላችኋል። ምክንያቱም ቋሚ መስፈርት ስለሆኑ ይህንን ከግንዛቤ ውስጥ ልታስገቡና ልትከታተሉ ይገባልናል። ዛሬ እንግዲህ የብዙዎቻቸው ጥያቄ የሆነውን የሲኖ ተሽከርካሪዎች ማለትም ሲኖ ካሶኒ፣ ሲኖ ቦቲ እንዲሁም ሲኖ ትራክ እጅግ በከፍተኛ ሁኔታ የዋጋ ቅናሽ አድርጎ ሙሉ የዋጋ ዝርዝሩን ነው ወደ እናንተ ይዤላችሁ የቀረብኩት። ከሰሞኑ እንግዲህ መንግሥት በነዳጅ የሚሰሩ ተሽከርካሪዎችን ማለትም እነዚህ ትላልቅ ተሽከርካሪዎች እንግዲህ ከመቶ 50 በላይ ይገባሉ መባሉ ይመስላል። እንግዲህ የመኪና ዋጋ ከጊዜ ወደ ጊዜ፣ ከቀን ወደ ቀን እጅግ በከፍተኛ ሁኔታ እየቀነሰና እያሽቆለቆለ ያለበት ሁኔታ ነው። ታዲያ ባሁን ሰዓት መግዛት አለብን ወይስ የለብን የሚለውን ሀሳብ አስተያየታችሁን እናንተም በኮመንት አሳፍሩልን እያልን ለዛሬ እንግዲህ ያቀረብኩላችሁ መረጃ ይህንን ይመስላል። ከሰሞኑ የተለያዩ አይነት ተሽከርካሪዎችን ሙሉ መረጃ እየሰራሁ ነው። ከነዚህ ተሽከርካሪዎች መካከል ኦባማ የጭነት መኪናን ሙሉ መረጃ አድርሻለው። እንዲሁም የስራ ሚኒባሶች ዋጋ ከአባዱላ ሚኒባስ ጀምሮ ኸይሮፍ፣ እንዲሁም ዲፎርዲ ዶልፊን፣ ዲፎርዲ አይናማው ሻርክ፣ ፋይፊል ሚኒባስም ጭምር እንግዲህ ከሰሞኑ እየሰራሁላችሁ አለ ማለት ነው። እንዲሁም ከአነስተኛ ተሽከርካሪዎች ማለትም ሱዙኪ ኬሪ የጭነቷን ተሽከርካሪ ብዙዎቻችሁ ስትጠይቁኝ የነበረ የእሷንም እንግዲህ ወደ እናንተ አርማሽ ተመልካቾቼ በትናንትና ዕለት አድርሻለሁ ማለት ነው። በዛሬ ዕለት እንግዲህ ይዤላችሁ የቀረብኩት ይህንን ተሽከርካሪ ነው። በተለየ ሲኖ ትራክ ዋጋ አሁን በዚህ ሁኔታ ይቀጥላል የሚሉ ብዙ ሰዎች አይኖሩም፣ ምክንያቱም በጣም ይወርዳል እየተባለ ነው። ማለትም ያንኛው ራሱ ያንኛው የበፊቱ ሲኖ ትራክ ተሽከርካሪ በአሁን ሰዓት በባለፈው ጊዜያችን ማለትም የዛሬ 8 ቀን አካባቢ በሰጠዋቸው መረጃ እስከ 200 ሺ እና 150 ሺ ብር አሁን ራሱ በዛሬው ዕለት ቅናሽ አሳይቷል። ዞሮ ዞሮ ሲኖ ትራክ ገልባጭ እንግዲህ እጅግ በከፍተኛ ሁኔታ እየቀነሰ ነው። ተሽከርካሪው እንግዲህ ያለውን የዋጋ ልዩነት ሲኖረን እኛም ወደ እናንተ መረጃውን ለማድረስ እንመጣለን ማለት ነው። ቪዲዮውን ላይክ ላይክ ሸር ሸር እያደረጋችሁ ለብዙ እህት ወንድሞች እንዲደርስ አድርጉ። ስለመኪና መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛትም ሰብስክራይብ ማድረጋችሁን አትርሱ እያልኩኝ ለዛሬ ያስኩላችሁ መረጃ ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።